ጤና ይስጥልን ተመልካቾች፣ እንዴት አምሽታችኋል? ለኢትዮጵያ ስፖርት ወደያዝናቸው የስፖርት ዜናዎቻችን እናልፋለን። ሲንቄ ባንክ ሀገራችን ነው። እናመሰግናለን። ከስፖርት ዜናዎቹ ጋር ሰለሞን አባቡ አብሬያችሁ እቆያለሁ። በሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ኢትዮጵያ ከሶማሌ ጋር አቻ ተለያየች። በኢትዮጵያ አስተናጋጅነት የተከናወነ ባለው ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ኢትዮጵያ የምድብ ሶስተኛ ጨዋታዎች ዛሬ ሲደረጉ ኢትዮጵያ ከሶማሌ ጋር ሶስት አቻ ተለያይታለች። በጨዋታው የኢትዮጵያን ግቦች ዳዊት ካሳው በጨዋታና በፍጹም ቅጣት ምት ሁለት ግቦችን ሲያስቆጥር አቤነዘር አለማየሁ ተጨማሪዋን ግብ አክሏል ለሶማሊያ አብዱራሺድ ኦማር ሁለት እንዲሁም ቢላል ዩሱፍ ግቦቹን ያስቆጠሩ ተጫዋቾች ሆነዋል። ውጤቱን ተከትሎ ኢትዮጵያ ምድቡን በሰባት ነጥቦች እየመራች ስትገኝ ሶስቱንም ጨዋታ በአቻ ውጤት ያጠናቀችው ሶማሊያ በሶስት ነጥብ ሶስተኛ ደረጃ ላይ ትገኛለች። በዚሁ ምድብ ቀን ላይ በደረገ ጨዋታ ኬንያ ሩዋንዳን ሁለት ለአንድ በማሸነፍ በውድድሩ የመጀመሪያ ሶስት ነጥቧን አሳክታለች። ድሬዳዋ ላይ በደረገ የምድብ ሁለት ጨዋታ ብሩንዲ ጅቡቲን አንድ ለዜሮ በሆነ ጠባ ውጤት ማሸነፍ ችላለች። በአፍሪካ ብስክሌት ሻምፒዮና ጽጌ ካሳይ ለኢትዮጵያ ሁለተኛ የወርቅ ሜዳሊያን ያስገኘች። በኬንያ የተደረገ በሚገኘው አህጉር አቀፍ 19ኛው የብስክሌት ሻምፒዮና ጽጌ ካሳይ በወጣቶች የጎዳና ላይ ውድድር ዛሬ የወርቅ ሜዳሊያ አስመዝግባለች። ጽጌ ካሳይ ትናንት በግል ሰዓት የሙከራ ውድድር የመጀመሪያው ቀን ውድድር ላይ የወርቅ ሜዳሊያ ማስመዝገቧ የሚታወስ ነው። እስከ መጪው እሁድ ድረስ በሚቆየው የብስክሌት ውድድር ኢትዮጵያ በሁለቱም ጾታዎች በአስር ብስክሌተኞች በተለያዩ ዘርፎች የምትሳተፍ ይሆናል። የስድስተኛው ሳምንት ሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬም ቀጥለው ሲደረጉ ሐዋሳ ከተማና ኢትዮጵያ መድን ተጋጣሚዎቻቸውን አሸነፉ። በአዲስ አበባ ስታዲየም በደረገው ጨዋታ ሐዋሳ ከተማ ወልዋሎ አዲግራት ዩኒቨርሲቲን አንድ ለዜሮ አሸንፎ በ13 ነጥቦች ደረጃውን ወደ ሁለተኛ ከፍ አድርጓል። ብሩክ ታደሰ ነው ለሐዋሳ ከተማ የአሸናፊነት ዋንጎሉ ያስቆጠረው። አዲስ አበባ ስታዲየም ላይ የተደረገው የኢትዮጵያ ንግድ ባንክና የወላይታ ዲቻ ጨዋታ አንድ ለአንድ በሆነ አቻ ውጤት ተጠናቋል። ያሬድ ዳርዛ ለወላይታ ድቻ የመሪነት ጎል ቢያስቆጥርም ናትናኤል ዳንኤል ኢትዮጵያ ንግድ ባንክን አቻ አድርጓል። በሐዋሳ ዩኒቨርሲቲ ስታዲየም በደረገውና አምስት ግቦች በተቆጠሩበት የሳምንቱ ጠባቂ ጨዋታ ኢትዮጵያ መድን ኢትዮጵያ ቡናን ሶስት ለሁለት አሸንፏል። አማኑኤል ኤርቦ፣ አለን ካይዋና ብሩክ ሙልጌታ ለኢትዮጵያ መድን የአሸናፊነት ጎሎቹን ሲያስቆጥሩ ሶስተኛ ተከታታይ ሽንፈቱን ላስተናገደው ኢትዮጵያ ቡና በፍቃዱ አለማየሁና ተመስገን ታደሰ ግቦቹን ያስቆጠሩ ተጫዋቾች ሆነዋል። በአሁኑ ሰዓት ላይ ሀዋሳ ላይ ቅዱስ ጊዮርጊስ ና አድያ ውሳና ጨዋታቸውን እያከናወኑ ሲሆን ስቱዲዮ እስከገባንበት ሁለተኛው አጋማሽ ድረስ ብሩክ በየነ በፍጹም ቅጣት ምት ባስቆጠራት ጎል አድያ ውሳና ቅዱስ ጊዮርጊስን አንድ ለዜሮ በመምራት ላይ ይገኛል። በሌላ በኩል በኢትዮጵያ ሴቶች ፕሪምየር ሊግ ሰባተኛ ሳምንት ዛሬ ሁለት ጨዋታዎች ሲደረጉ ሀዋሳ ከተማና አርባ ምጭ ከተማ ተጋጣሚዎቻቸውን አሸንፈዋል። ሀዋሳ ከተማ ልደታ ክፍለ ከተማን ሶስት ለአንድ ሲያሸንፍ የምስራች ላቀው እንዲሁም ቻይና ግዛቸው የሀዋሳ ከተማን የአሸናፊነት ጎሎች አስቆጥሯል። ቃል ኪዳን ጥላውንና እንዲሁም የልደታ ክፍለ ከተማን ግቦች ያስቆጠሩ ተጫዋቾች ሆኗል። አርባ ምንጭ ከተማ አዲስ አበባ ከተማን ሁለት ለአንድ በሆነ ውጤት አሸንፏል። መሰረት ማቴዎስና ድንቅነሽ በቀለ ለአርባ ምንጭ ከተማ የአሸናፊነት ጎሎቹን ያስቆጠሩ ተጫዋቾች ናቸው። ታላቁ ሩጫ በኢትዮጵያ ለአትሌቲክሱ እድገት ያበረከተው አስተዋጽኦ ከፍተኛ ነው ተባለ። በዓለም አትሌቲክስ ከምርጥ አስር የዓለማችን የጎዳና ውድድሮች አንዱ የሆነው ታላቁ ሩጫ በኢትዮጵያ የስፖርት ቱሪዝምን በማሳደግ ድርሻው ከፍተኛ መሆኑ ተገልጿል። አዲስ የሸዋስ ተጨማሪ አለው። ለኢትዮጵያ አትሌቲክስ እድገት ያበረከተው አስተዋጽኦ ከፍተኛ ነው። ባለፉት 25 ዓመታት በመቶዎች የሚቆጠሩ አትሌቶች በዚህ ታላቅ መድረክ ተሳትፎ በዓለም አቀፍ ውድድሮች ውጤታማ ሆነዋል። በዓለም አትሌቲክስ ከምርጥ አስር የዓለማችን የጎዳና ውድድሮች አንዱ የሆነው ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ዘንድሮ ለ25ኛ ጊዜ እሁድ ይካሄዳል። በታላቁ የጎዳና መድረክ የኬንያ እንግሊዝና አሜሪካንን ጨምሮ ከ20 በላይ የአገራት ተሳታፊዎች ይታደማሉ። በ25ኛው ዓመት የብር ኢዮቤልዩ በዓል ላይ የቀድሞ የማራቶንና የትራክ ውድድሮች የክብረ ወሰን ባለቤቶች በክብር እንግድነት ይገኛሉ። ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር የጎዳና ውድድር የመጨረሻውን ጋዜጣዊ መግለጫ ሰጥቷል። በመግለጫው የተገኙት የቱሪዝም ሚኒስትር ዴታ ዶክተር እንደገና አበበ ታላቁ ሩጫ የስፖርት ቱሪዝምን በማስፋፋት ረገድ ከፍተኛውን ድርሻ ተወጥቷል ብለዋል። ለተተኪ እንዲሁም ለረጅም አትሌቶችን የርቀት አትሌቶችን በማነቃቃት ለሀገራችን አትሌቲክስ የራሱን እድገት እየተጫወተ ነው። ወደፊትም ይጫወታል። በተጨማሪ በህዝባችን መሀል ጤናማ አኗኗርና አካላዊ ብቃትን ለማበራዊ መሳትፎ ለማጎልበት ይሆናል። ከቱሪዝም አንጻር ካየ ነው፣ ይህ የጽናት የአሸናፊነት የእንግዳ ተቀባይነት እሴቶቻችንን ለዓለም ላይ ያጎላል። ኢትዮጵያ የጀግኖች አትሌቶች መፍለቂያ ብቻ ሳትሆን ቅድም ባልኩት የአሸናፊዎች ሀገር ናት። በታላቁ ሩጫ መሳተፍ በሚመጡበት ጊዜ የስፖርት ቱሪዝም መዳረሻ እንድትሆን የራሱ ሚና ተጫውቷል። ሀያ አምስተኛ ዓመታችንን ስናከብር በርካታ ስኬቶችን ያገኘንበት ነው ያሉት የውድድሩ መስራች ሻለቃ አትሌት ኃይሌ ገብረስላሴ እዚህ ለመድረሳችን አጋር ተቋማትና ሚዲያው በተለይም ደግሞ ኢቢሲን አመስግኗል። ዘንድሮ የተለየ አመት ነው። ሀያ አምስተኛ ብቻ እንዳይመስላችሁም በጣም በርካታ ነገሮችን ያሳየን አመት ነው ዘንድሮ ምናልባት ብዙዎቻችሁ ሰምታችሁት እንደሆነ ትላንትና ማታ ከባንክ ኦፍ አሜሪካ ጋር የተዋዋል የተፈራረም ነው ፊርማ፣ ለእኛ እንደኔ እንደኔ በጣም ልዩ ልዩ የሆነ ነገር ነው። እነ ሶፊ ማልት ነዳሽንን አሁንም እንፈልጋችኋለን የግድ ይላል። እነሱ በጣም ሞስትሊ እኛን እንደ ግሬት ኢትዮጵያ ረን ሰፖርት ለማድረግም ስለመጡ እናንተ ደግሞ ጉዳያችን ነው ብላችሁ እንደምትቀጥሉ ነው። ሚዲያ ባይኖር ማን ይሄንን ሁሉ ያስተላልፍልን? እና እንደው ሌላው ይቅርና ሀምሳ አምስት ሺህ አይደለም አምስት ሺህ ተሳታፊ መምጣት ይችላል እንዴ በስማ በለው ቢሆን ሚዲያው ከፍተኛ ከ ስፖንሰራችን ኢቢሲ ጀምሮ እስከ ታይ ድረስ ያሉ በጣም በርካታ ሚዲያዎች በጣም ነው በጣም ነው የምናመሰግናችሁ። የልዩ በዓል ዳንኤል ኮማን፣ ሞሰስ ኪፕቶም፣ ካሊድ ካኖች እና ሌሎች ውጤታማ አትሌቶች ሲገኙ፣ ከአትሌቶቹ በተጨማሪ የቦስተን ና ቺካጎ ማራቶን የውድድሩ ዳይሬክተሮችም ለ25ኛው በዓል ታዳሚዎች ናቸው። እዚህ በመገኘታችን ኩራት ተሰምቶናል ያሉት እንግዶቹ ኢትዮጵያ ስንመጣ የመጀመሪያችን ቢሆንም ባየነው ነገር ደስተኞች ነን ብለዋል። ወደ ኢትዮጵያ ለመጀመሪያ ጊዜ ነው የመጣሁት። ኃይሌን አመሰግናለሁ፣ እዚህ ለመገኘቴ ምክንያት ስለሆንክ አንተም እንዲሁ እናንተ ትልቅ መድረክ እያዘጋጃችሁ ስለሆነ ተገርም ያሉ እሁድ ለመሮጥ ዝግጁ ነኝ። እኔና ጃክ ስንመጣ የመጀመሪያችን ነው። ህዝቡ ደስ ይላል። ጥሩ ጊዜ እያሳለፍን እንገኛለን። ህዝቡ ዘንድ ጥሩ መነቃቃትን አይቻለሁ። በቺካጎ እና በቦስተን ማራቶኖች ካሸነፉ በርካታ ኢትዮጵያውያን ጋር ጥሩ ግንኙነት አለን። እዚህ ተገኝተን ተሞክሯችን እንድናካፍል እድሉን ስለሰጣችሁን ደስተኞች ነን። እንዲህ ያለ ስሜት ነው ያለኝ፣ ኢትዮጵያ በመገኘቴ። ዛሬ ማለዳ በአዲሶቹ ፓርኮች እየሮጥኩ ነበር። ታዳጊ ሕፃናት አትሌቶች እንዲሁም ሌሎች ሰዎች ሲሮጡና የእግር ጉዞ ሲያደርጉ ተመልክቻለሁ። የዓለም ከዋክብቶች በተገኙበት ዝግጅት እንድገኝ ስለፈቀዳችሁልኝ ምስጋና የላቅ ያለ ነው። ከዚሁ ከታላቁ ሩጫ በኢትዮጵያ ጋር በተያዘ የሶስት ጊዜያት የታላቁ ሩጫ በኢትዮጵያ የአምባሳደር ምድብ አሸናፊ አምባሳደር ክርስቲያንሰን የፊታችን እሁድ በባዶ እግራቸው በመሮጥ ለማሸነፍ መዘጋጀታቸውን ተናገሩ። ከባልደረባችን ነዋ ይመር ጋር በሸጎሌ ልምድ ያደረጉት በኢትዮጵያ የኖርዌይ አምባሳደር በአዲስ አበባ ስላደረጉት ዝግጅትና ስለ ታላቁ ሩጫ ሀሳባቸውን አጋርተዋል። እንደሚከተሉ ይቀርባል። ሀያ አምስተኛው ታላቁ ሩጫ በኢትዮጵያ የሩብ ምዕተ ዓመት ጉዞውን የፊታችን እሁድ ኅዳር 14 ያከብራል። በዚህ ሩጫ 55 ሺህ ተሳታፊዎች ይጠበቃሉ። እኔም እንግዲህ በአረንጓዴ ወይም በፈጣኑ ማዕበል ለመሮጥ ዝግጅት እያደረግኩ እንደሆነ ከሰሞኑም ሳጋራችሁ እንደነበረ የሚታወስ ነው። በዛሬ የልምዴ ደግሞ እዚህ በኢቢሲ ግቢ ውስጥ ከኔ ጋር ለመሮጥ ሁለት ሰዎች መጥተዋል። እነዚህ የታላቁ ሩጫ ተሳታፊዎች በአፍሪካ ቀዳሚ ከሆነ የጎዳና ሩጫ የታላቁ ሩጫ በኢትዮጵያ የተለየ ታሪክ አላቸው። በአምባሳደሮች ምድብ የሶስት ጊዜ የታላቁ ሩጫ አሸናፊ በኢትዮጵያ የኖርዌ አምባሳደር ስቲያን ክርስቴንሰንና ታላቁ ሩጫን ከዚህ ቀደም በባዶ እግሩ ሁለት ጊዜ የሮጠው ኤርሚያስ አየለ በቀዝቃዛው ሸጎሌ አካባቢ ለመሮጥ የመጡት በባዶ እግራቸው ነው። እኔ በጭራሽ ለመሮጥ አስቤው አላውቅ ነበር። በባዶ እግሬ ከነሱ ጋር በጋራ ለመጀመሪያ ጊዜ ለመሮጥ ቻልኩ። አምባሳደር ክርስቲንሰን ሩጫን ይወዳሉ። ብዙ ቦታ ሮጠዋል። በኢትዮጵያ መሮጥ ግን የተለየ ስሜት እንዳለው ይናገራሉ። በዚህ አልቲቱድ መሮጥ በእርግጥ ከባድ ነው፣ ግን በጣም ደስ የሚል ስሜትም አለው። ይህም በስፍራው ባለው ድባብ የተነሳ ነው። ተሳታፊው የተለየ ብርታት ይሰጠሃል። አስር ኪሎ ሜትሩን ጨርሰ መስቀል አደባባይ ስትደርስ ያለውን ስሜት ለመግለጽ ከባድ ነው። ላለፉት ሶስት ዓመታት በተከታታይ የሮጡት አምባሳደር ታላቁ ሩጫ በኢትዮጵያ ኢትዮጵያን ቀረብ ብዬ እንዳውቃቸው አድርጎኛል ይላሉ። ይህ ሩጫ ቢያንስ ከተወሰኑት ኢትዮጵያውያን ጋር ቀረብ ብዬ እንድኖር አድርጎኛል። በዚህም በሕይወቴ የተለየ እይታን ጨምሮልኛል። ባህላችሁን በቀላሉ እንዳውቀውም አድርጎኛል። ከዚህ ሀገርና ሕዝብ ጋር ያለኝ ግንኙነት ይበልጥ እንዲጠናከር ረድቶኛል። በአዲስ አበባ የሕዝብ ሩጫዎች በማለዳ እየጨመሩ የሚሉት አምባሳደር ከተለያዩ ሩጫ ቡድኖች ጋር እሮጣለሁ። ለዚህም ከጊዜ ወደ ጊዜ አዲስ አበባ ምቹ እየሆነች መምጣቷን ይናገራሉ። አዲስ በጣም ተቀይራለች። ይህንን የለውጥ ሂደት በማየቴ ደስተኛ ነኝ። ለልምምድ በአዲስ አበባ የተለያዩ አካባቢዎች ይሮጣሉ። እንጦጦ ለገጣፎና ጃን ሜዳ ምሮጭ አለ። በዚህም ከተማዋን በሚገባ እውቃት አሉ። እናም ይህንን የከተማዋን ለውጥ በማየቴ እድለኛ ነኝ። በማለዳ በሸጉሌ የኢቢሲ ዋና መስሪያ ቤት ውስጥ አንዱን ለምዳችሁን ያደረጉት የታላቁ ሩጫ ተሳታፊዎች የዘንድሮ የተለየ ሊሆን እንደሚችል ይናገራሉ። ያለኝን ሰዓት ለማስተካከል ነበር። በባዶ እግሬ ሁለት የሮጭ ያለው ታላቁ ሩጫ አርባ ሁለት ደቂቃ ና አርባ ደቂቃ ነው ያለኝ ነው። ከአርባ በታች እወርድ ብዬ የነበር የማስበው። ሀያ አምስተኛ አመት ነው። በባዶ እግራችን መሮጣችን እና ከሌላው ሰው ጋር ኢንጆይ ማድረጋችን ስለሆነ እሱ ነው የምንጠብቀው። እንግዲህ አጭር ቀን የቀረው ታላቁ ሩጫ እንግዲህ አሁን የፊታችን እሁድ በባዶ እግሬ ነው የምሮጠው። ፉክክሩም ከራሴ ጋር ነው። በምን ያህል ሰዓት እንደምጨርሰው የምናየው ይሆናል። ያለፈውን ወር በሥራ መደራረብ የተነሳም እንደምፈልገው አልተዘጋጀውም፣ ግን እናየዋለን። ከሩጫው በኋላ ተገናኝተን ደግሞ እነግርሃለሁ። የስፖርት ዜናዎቻችን አብቅተዋል። መልካም ምሽት ይሁንላችሁ።